ሰላም ነው። እንዴት ነሽ? ደህና ነሽ? ሰላም ነው። እዚያ እንዴት ነው? ስራ? ምንም አይደለም። ወንድ ነው? ሴት ልጅ ነው ወንድ ነው? ምን ሆኖ ነው የሚያለቅሰው? እንግዲህ እሱ ምን አውቃለሁ እኔ ያላወቅኩም። ይሄንን እየሰራሽ ነው የምታስተዳደርው? አዎ ያው ልጅ ስላለኝ ነው። አሁን ስለወለድኩ ነው እንጂ በፊት ደህና ስራ ነበር። ምንድን ነበር የምትሰሪው? ፒዛ በርገር። ተቀጥረሽ ነው? እና ለምን ወጣሽ? ያው መጫት ስለሆነ ሆነ ማለት ማቆያል አልቀበልሽ ስላሉ። አዎ ያው አንድ አመት እስከሚሞላው ድረስ። አንድ ልጅ ብቻ ነው ያለሽ? ትልቅ አለኝ። ያው እሱ ደግሞ ተማሪ ነው። ኦኬ ባለቤትሽ አለ? የለም። የት ሄደ? የለም። ሆነስ ሆነስ፣ ብቻሽንም ታሳድጊው? አዎ። የቤት ኪራይስ ለካሂኒ ሰላም አንደንሳ ያግዘኛል። ያው ስንት ከፍ ያለሽ የቤት ኪራይ? ብዙ አይደለም ትንሽ ነው። ስንት ብር? ሁለት ሺህ ብር። ይሄን እየሸጥሽ በቀን ስንት ብር ታገኛለሽ? ሲሄድ አንዳንድ ጊዜ ያው ሲሄድ 200 ብር ያው በኪሎ ነው እናመጣው። ከዛ ካመጣ ነው ላይ 200 ምናምን አገኛለሁ። በቀን በቀን ሳይሆን ሲሄድ ሁለት ቀን ምናምን ሸጣለሁ። ኦኬ ሌሎች ስራዎች ለመስራት አልሞከርሽም? ልጅ ይዘት ያ ብዙ ጊዜ እኔ እንዳጋጣሚ አሁን ሳይሽ ጊዜ ልጅሽንም እያባበልሽ እየሰራሽም ሳይሽ ጊዜ ደስ ስላለኝ ነው። ባላደራው እባላለው እኔ እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደዚህ ዳንቺ ላሉ ብርቱና ጠንካራ እናቶች፣ ልጆቻቸው ለሚያሳድጉ እናቶች አደራ አድርስ እያሉ ይልኩኛል። እኔ እናት አዎ፣ እቺ ነገር ትንሽ ላንቺ ነው። አረ እንኪ እናቴ። ለምን ተቸግሬ፣ አይደለም። አንቺ ግን ጠንካራ ሰው ስለሆንሽ ስለአየውሽ ደስ ስላለኝ ነው። እና ደግሞ ምናልባት እቺ ትንሽ ነች፣ አንቺ ልትጠቅምሽ ትችላለች። አይደለም ለኔ ማይጠቅመኝ ያለንተን ከላስ ቸገርኩ። ምን አታስቸግርም፣ ችግር የለውም እናት። እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ቀሪ ዘመንን ይባርክ። አሜን። ምን ታደርጊበታለሽ ግን? እንግዲህ ያው ይሄንን ሳፋ አድርጌ ይዛለሁ። ደራውን ሙዝ አመጣና ይሄ ያው ትንሽ እንትን ስለሚ ብዙ አይሄድም ደራ ሙዝ ካወረድኩ ግን ያው ሰው ይገዛኛል ማለት ሰው በደንብ ገበያ ይኖረዋል። ስንት ብር ይመስልሻል? እኔም ነቃለሁ። እንጃ አስር ሺህ ብር ነች። ነው። ያስፈራል እንጂ እንደነገርኩሽ ሰዎች አደራ ድረስ እያሉ ስለሚልኩኝ የዛ ነው እሺ በዛ ነው እሷ አስር ሺህ ብር ነች። እሷ እሺ እንግዲህ መድሀኒዐለም እቺ ልጨምርልሽ። አይ ይበቃኛል፣ እንደ ይበቃኛል፣ እውነት ችግር የለም። ኧረ ተጓጓይ። ግን ለምን ይኸው፣ ለምን አጓጓሻለሁ? ይኸው ሰጠሁሽ። እያጓጓሁሽ አይደለም፣ እያጓጓሁሽ አይደለም፣ ሰጠሁሽ ለአንቺ። እሺ እግዚአብሔር ይስጥልኝ። ምን ማለት እንዳለብኝ እኔ አላውቅም። ደስ ብሎሻል? ደስ ብሎሻል? ምን ያስፈራሽ እየሰራሽ ነው አንቺ ጎበዝ ሰውነሽ ልጅሽን እያሳደግሽ ነው አደለ እየጣርሽ ነው ያለሽው ስለዚህ ደግሞ ለአንቺ ይሄ ትንሽ ነገር ነው ከዚህ በላይ ደግሞ እንድትሰሪ ከዚህ በላይ ደግሞ ሌሎች የተሻሉ ነገሮችን እንድትሞክሪ ብዬ ነው ኔናት በእርግጥ ልክ ነሽ አሁን ጊዜው ያለንበት ወቅት ሰው ዝም ብሎ ገንዘብ ሲሰጥ ለልትፈሪ ልታስቢ ለምድን እንደሰጠ ልትይ ትችያለሽ አይደለ። አሁን ካለንበት ከወቅቱም አንጻር ከጊዜው አንጻር ነውና፣ ግን ያው እኔ ደግሞ ይሄን ነገር አንችን ማወራሽ በመልካም ነው። ሁሉን ደሞ ያደረገው እግዚአብሔር አይደለ፣ እኔና አንቺ ያገናኘን ፈጣሪ ስለሆነ ለዛ ነው። ስንት ብር ሆነ አሁን አንድ ላይ በደምሩ እንዳልከኝ ከሆነ እንግዲህ ሀያ ሺህ ብር ነው። እንደዚህ አይነት ብር ይዘሽ አታውቂም ነበር? እንደዚህ አይነት ብር ይዘሽ አታውቂም? እኔ ብር እንጃ እኔ አልሐግም። ይዘሽ አታውቂም እንደዚህ አይነት ብር እንጂ? አዎ። እሺ በደንብ ላስደንግጥሽ በቃ ይሄ ልጨምርልሽ። አይ ይቅርብኝ ሰላሳ ሺህ ብር አረ ምንም አይሰራልኝም ይበቃኛል ባንክ ባንክ አካውንት አለሽ አይደል? አካውንት አለኝ በአካውንትሽ ታስቀምጪና ሰዎችም እንዳይወስዱብሽ ቀስ እያልሽ እያወጣሽ ለምትፈልጊው ነገር ተጠቃሚበት በጣም ደስ እያለኝ ነው ይሄንን፣ እሺ ሲሰጥሽ እናቴ ቅር እያለኝ ወይኔ ነው ትቸግሪ፣ አይደለም የምሬን ነው ሰላሳ ሺህ ብር ምን ላድርገው ታዲያ። አሁን ባንክ ማስገባት ትችያለሽ፣ ባንክ አስገብተሽ ቁጭ አድርገሽ ለምታስቢያቸው መስራት እየፈለሽ ገንዘብ ቸግሮሽ አያውቅም። ስለዚህ እነዛ ነገሮች እንድታደርጊበት ነው፣ ይህንን ገንዘብ እኔ ከራሴ አይደለም የሚሰጠውሽ ቀደም እንደነገርኩሽ እኔ ባለአደራው እባላለሁና ይሄንን ገንዘብ እዚህ ሀገር ውስጥ ያሉና ውጪ ያሉ ሰዎች 50 50 ብር አዋተው ነው የላኩልሽ ላንቺ፣ የተለያዩ ሰዎች ስለዚህ እኔን ሳይሆን እነሱን አመስግኛቸው፣ መርቂያቸው። እንግዲህ የእውነት ከሆነ መድሀኒዐለም እሱ ውጥፍ ድርብ አድርጎ ይክፈለኝ። እኔ ግን አላመንኩም፣ እስካሁን ድረስ አላመንኩም። እግዚአብሔር እንግዲህ የእውነት ከሆነ የእውነት ነው የእውነት ነው። ምንም ጥርጥር እንዳይገባሽ የእውነት ነው። እግዚአብሔር ማርያምን የምሬን ነው። በቃ እንግዲህ እሱ መድኃኒዓለም እሱ ይክፈላችሁ። ከሰው ምንም አይገኝም። ሰው ከንቶ ነው፣ ግን እግዚአብሔር በሰማይ ይቆያችሁ። በሰማይ ነው የሚገኙ ምናልባት አሁን ይህንን የሚያዩ አንቺን ማገዝ መርዳት ከፈለጉ ሰዎች እንዲያግዙች ስልክ ቁጥር አለኝ ንገሪ። 09 09 22 22 78 78 7152 7152 የባንክ አካውንት ንግድ ባንክ ንግድ ባንክ በቃሌ አላውቀውም። ትልቅ ነው፣ ቆይቷል። በቃልሽ የምታውቂው አለ። ሌላ ባንክ አለሽ በቃልሽ የምታውቂው በቃሌ እርግጠኛ ምናልባት ሰዎች እንግዲህ እነና አንቺ ምናልባት ሰዎች አንቺ ማገዝ ከፈለጉ እንግዲህ በዚህ ስልክ ይደውሉልሻል። እግዚአብሔር ካንቺ ጋር ይሁን። ነገ ላይ ደግሞ የራስሽ ፒዛ ቤት በርገር ቤት ደግሞ ከፍተሽ እንግዲህ እሺ፣ ለመገናኘት ያብቃን እህቴ፣ በርቺልኝ። ስላገኘሁሽ በጣም ደስ ብሎኛል። እሺ፣ ምናልባት ገንዘቡን ግን እንዳይወስዱብሽ ባንክ ልታስገቢ መሸኘት ከፈለግሽ ልሸኝሽ ወይ ደግሞ ሰው ካለ አብሮሽ እንዳይወስዱብሽ ነው። ይሄንን ገንዘብ ስለያዩ ወይ ማለት እንዳይወስዱብሽ ባንክ እንድታስቀምጩ ስለምፈልግ ነው። እሺ ልሸኝሽ። በአቢሲኒያ ባንክ አለ እዚህ ጋር። የቱ ጋር ነው? ቅርብ ነው። መኪና እዚህ አቁሜ በእግር እንሂድ አንድ ላይ ከፈለግሽ። አይ አንቺ እንትን እንዳይወስዱብሽ ስለምፈልግ ነው። ገባኝ። አይ ሰው እንዳይወስድብሽ ነው ያዩ ሰዎች እዚህ ጋር። እንዳይወስዱብሽ ከፈለግሽ አብሬሽ ሂጅ እንድታስገቢ ላደርግ። እሺ እሺ። አሽ አሽ አንቺ ውስጥ ቅተቹ ነሽ ያንቺ ነው እኮ። ከዚህ በኋላ የኔ አይደለም።